እስካሁን የዋሸሁት ይበቃኛል፣ ብዙም ታግሻለሁ ብለው በመንግስት ሚዲያዎች ላይ አቶ ጌታቸው ረዳ ምናገረው ነገር አለኝ ስሙኝ ሲሉ ብቅ ብለው ተናግረዋል። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያል ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞው የጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመር ይመስለዋል፣ ነገር ግን ጦርነቱም እየተካሄደ ንግዱ ነበር ይላሉ። እኔ የማምንበትን ትግል ነው ያካሄድኩት። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ሥራ ያለኝ ክብር በፍጹም አይቀንስም። ግን ደግሞ ገና ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ምሽግ ለመቆፈር ብለን የወሰንነው ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ብለዋል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው እኔ እስካሁን የዋሻሁት ይበቃኛል፣ እስካሁን ለታገዝኩትም በጣም በቅቶኛል ብለዋል። አቶ ጌታቸው የኤርትራን ሰራዊት እናፍርሰው በሚል ዓላማ ዘመቻ የጀመረና ዘመቻውን የሚመራው አመራር ሰዎችን እያፈነ ገንዘብ ሲሰበስብ እንደነበረም ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው፣ ወርዶ አሎ ይባላል። ታፍንና ይዘህ 27 ወጣት አንድ ቤት ዘጋና፣ ቤተሰቦች አላቸው ውጭ ሀገር የሚባሉት ሰዎች አካውንት እየተጠየቀ እያንዳንዱ ሰው በትንሹ 4000 ዶላር እንዲያስገባ ተደርጎ፣ 20 ሰው ካፈንክ 80000 ዶላር ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮች አሉ። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩን ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለሕግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና ሁለት ዓመት እንደሆነው ጠቁመዋል። አቶ ጌታቸው ይህን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጸሙም ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ አላቸው ሲሉ ተደምጠዋል። ከዚህ ተጨማሪ አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮች ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነፃነት እስከ መጨረሻው እሰዋለሁ እያለ የሚፎክር ጄኔራል አለ አሁንም ድረስ እንዲህ አይነቱን የወርቅ ንግድ ውስጥ ነው ያለህው ሊባል ይገባል ብለዋል። አቶ ጌታቸው እነ ጄኔራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው እየገለጹ እንደገና ይህን ወጣት ለሌላ መስዋዕትነት ሊዳርጉ እየተንቀሳቀሱ ነው ብለዋል። እነ ኃይለ ስላሴም አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር ቢሆን አብሬ ለማገዶነት እዳርገዋለሁ በሚል በጀግንነት ስም እየፎከረ ነው ሲሉ ገልጸዋል። እነ ምግበ እነ ኃይለ ስላሴ በወንጀል የተነከሩ ሰዎች ናቸው ብለዋቸዋል። ድንገት ሰላም ቢፈጠር ተጠያቂ ሆናለሁ፣ አደጋ ውስጥ እገባለሁ ብለው ስለሚያስቡም ግርግር እንዲያልቅ አይፈልጉም ሲሉ ገልጸዋቸዋል። የትግራይን ህዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቆሙት አቶ ጌታቸው የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሮ እየተንቀሳቀሱ ነው ብለዋል። ሰላም መፈጠር አለበት። በኢትዮጵያም በኤርትራም መካከል ጦርነት መፈጠር የለበትም። የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን እታገላለሁ ብለዋል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው ሲሉም ገልጸዋል። ግንባር አዛዥ ነኝ ይላል፣ ወርቅ ሲዘርፍ ነው የሚውለው። በ2014 ወጣቶች በየግንባሩ ሲተናነቁ፣ በርቀት ዳባት፣ ደባርቅ፣ ሊማሊሞ ሆኖ ውጊያ እየመራ የነበረ ሰው በተመሳሳይ ሰዓት በኤክስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉ ተደምጠዋል። በዚህ የዝርፊያ ኔትወርክ ፖለቲከኛም እንዳለ ገልጸዋል። ከዚህ ባለፈ አቶ ጌታቸው በመቶ ሚሊዮን ዘርፏል ስላሉት ኃይለሥላሴም ተናግረዋል። ኮምቦልቻ ኢሹ አካውንት ነበር። በዛ ሰዓት ጦርነት ላይ ገንዘብ ስለሚያስፈልገን ትክክለኛ ውሳኔ ነው የወሰን ነው። የግል ባንኮች ሳንነካ የመንግስት እንውሰድ ብለን ፖለቲካሊ ወስነን እኔ እንደማውቀው አራት ቢሊየን ብር ነበረው ኢሹ አካውንት ላይ ይህን ከብሔራዊ ባንክ ማረጋገጥ ይቻላል። ጊዜያዊ አስተዳደር ከሆንኩም በኋላ ወረቀት መጥቶልኛል፣ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚልና ኢሾ አካውንት ውስጥ ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንዱ የግንባር አዛዥ የሚባለው ኃይለሥላሴ በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ወደ አንድ ቢሊዮን አካባቢ ገንዘብ ነው የወሰደው። በእሱ ስር ተፍ ተፍ የሚሉ የእሱ አገልጋዮች የተወሰነ ድርሻቸውን የወሰዷሉ ብለዋል። አብዛኛው ሰው ትግሉን ለትግራይ ሕዝብ ካለው የህልውና ጥቅም አንጻር እንጂ ገንዘብ አገኝበታለሁ ብሎ አይደለም የተሳተፈው ሲሉም ገልጸዋል። እኔ በማውቀው ባረጋገጥኩት በሰነድ ጭምር እና ኃይለ የወርቅ ማሽኖችን ሲያስገቡ ነው የሚውሉት ብለዋል። የፖለቲካ አመራሩም አብሮ የወርቅ ንግድ ውስጥ መሰማራቱን ጠቁመዋል። ሰዎቹ ማሽን ሲያዝባቸው የፌዴራል ሰዎች ጋር እየተደዋወሉ እናንተን የመሰለ ሰው የለም እያሉ እየተለማመጡ ማሽን ለማስለቀቅ እንደሚሞክሩ ገልጸዋል። በጥናት እገሌ እገሌ 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል፣ እገሌ ይሄን ያህል ማሽነሪ ወስዷል፣ በቁጥጥር ስር ይዋል፣ እርምጃ ይወሰድ ከተባለ ሁለት ዓመት እንደሆነው አመልክተዋል። የቀረበውን የጥናት ዶክመንተሪ እነ ደብረ ጽዮን እንደሚያውቁ ጠቁመዋል። ትግሉ ውስጥ ትልልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችን ይዞ እንዳይጠፋና የውሸት አንድነት ለማስቀጠል ሲባል እርምጃ መውሰድ አልተቻለም ብለዋል። የመረረኝ ሰዓት እርምጃ እንዲወሰድ ዶክመንት አቅርቤም ተግባሮ ያልተደረገም ብለዋል። እነ ምግበን እና ኃይለሥላሴን በስም ጠቅሰን መጠየቅ ስላልቻለን ሁሉም የሰራዊት አመራሮች ዘርፈዋል የሚል የጅምላ መልእክት እያስተላለፈን ነው የመጣ ነው። ይህ ውሸት ነው ብለዋል። ተጠያቂነት እንዳይሰፍን የፖለቲካ መሪዎቹ እንቅፋት እንደሆኑ ይህን የሚያደርጉትም እነሱም ተጠያቂ ስለሆኑ እንደሆነ አቶ ጌታቸው ረዳ ይፋ አድርገዋል። አብዛኛው የሰራዊት አመራር ግን ሰላም ፈላጊ እንደሆነ በፋናና ኢቲቪ የመንግስት ቲቪዎች ላይ ወጥተው ሙሉ ዶክመንተሪ ማለት በሚቻል ደረጃ ስለ ጦርነቱና አሁን ስላለበት ጉዳይ ፍርጥርጥ አድርገው ገልጸዋል።